በጣም ነው የማመሰግነው እንግዲህ ወደ ጎጃም ናቅና ና ጎጃም ያለውን ወቅታዊ ሁኔታ በተመለከተ ነው። እንግዲህ ጎጃም ሰሞኑን በብራቃት የደረሰው ጭፍጨፋ ብዙዎችን አሳዝኗል። ዓለም አቀፉ ማህበረሰብ እስካሁን በዚህ ጉዳይ ላይ ምንም ያለው ነገር የለም። የሟቾቹ ቁጥር ስልሳ መድረሱንም ነው አንከር ሚዲያ ከሟቾች ቤተሰብ ያገኘው መረጃ የሚያመለክተው። ህጻናት እስካሁን ባለው መረጃ ስድስት ህጻናት መገደላቸውን ወፍጮ ቤት እህል ሊያስፈጩ የሄዱ እናቶች ጭምር ባሉበት መረሸናቸውን ነው የተገለጸው ትልቅ ትልቅ ትልቅ ጉዳይ ነው። ትኩረት ሊሰጠው የሚገባው ጉዳይ ነው። በአንጻሩ ግን የአማራ ፋኖ በጎጃም በተለያዩ እዞቹ አማካኝነት የዘመቻ አንድነትን አውደ ውጊያ እያካሄደ መሆኑንም እንደዚሁ ሰምተናል። እስቲ ጎጃም ናል መሳይ የጎጃሙን ዜና ድል ዜና ከማቅረብ በፊት ከትናንት ወዲያ የአማራ ፋኖ ጎጃም እዝ በአጠቃላይ አራቱም አደረጃጀቱ በጋራ በሰጡት ጋዜጣዊ መግለጫ ላይ ይህ የመጨረሻ የሚያነባ ትውልድ ነው ብለው ነበረ። እውነት ነው። አሁን የአማራ ሕዝብ እምባ ላይ ነው፣ እለቅሶ ላይ ነው፣ ሞት ላይ ነው፣ ስደት ላይ ነው፣ መከራ ላይ ነው። ይሄ ግን በቅርብ ጊዜ የሚቋጭ መሆኑን እነሱ ምልክት ሰጠውናል። እነሱ እናቶቻቸውን ሴት ልጆቻቸው ከመደፈር ለመከላከል እናቶቻቸውን ልጆቻቸው ሲሞቱባቸውና ለልጆቻቸው መከላከል ሲያረጉ በወፍጮ ቤት እንደተቀመጡ በሆስፒታል ውስጥ ወላድ ማዕከል ውስጥ ገብተው በድሮንና በከባድ መሳሪያ ሲሞቱ የማያዩ ጀግና የአማራ ወጣት ኃይሎች ወደ ጫካ ገብተው ጦርና ጎራዴ ይዘው ቁመ ጠብቀኝ ይዘው ዛሬ ከመከላከያ ያልተናነሰ ከባባድ መሳሪያ የቡድን መሳሪያ ታጥቀው የመከላከያ ኃይሉን ብቻ ሳይሆን አጠቃላይ የክልሉን ምስልን ያስ አስተዳደር ጨምሮ ሙሉ በሙሉ አፍርሰውታል። ዛሬ የሚቀረው ፈረስ ሲሞት እግሩ በመጨረሻ ላይ እንደሚፈራገጠው የክልሉ መንግስት ምንም ውጊያ ልምድ የሌላቸውን የአማራ ወጣቶችን እንዲሁም የኦሮሚያ ልዩ ኃይል የመከላከያ ልብስ ለማልበስ ከፍተኛ ፍጅት እንዲፈጸም በክልሉ ከፍተኛ ጥላቻ ተሰብኮ ወደ ክልሉ የገባው የኦሮሚያ ልዩ ኃይል በተለያዩ የአማራ ክልል አካባቢዎች ላይ ከፍተኛ የዘርፍ ድርጅት እየፈጸመ ነው። ይሄ በአጋጣሚ የተደረገ ሳይሆን ለበርካታ ዓመታት በወታደራዊ ስልጠና ማዕከላት ልክ እስራኤል ሀገር ፍልስጤሞች እስራኤሎች መጡባቸው ወይም እስራኤሎች ደግሞ ፊልስጤሞች መጡባችሁ ብለው ህጻናቶችን እንደሚያስፈራሩ የአማራ ህዝብን እንደ ማስፈራሪያ እየቆጠሩ አሰልጥነው ወደ ክልሉ ያሰማሩት ከፍተኛ ጥላቻ ስንቅ ታጥቆ የገባው ሀይል ከፍተኛ የዘር ፍጅት እያደረገ እንደሆነና የአማራን ህዝብ ከምድረ ቀጽ ለማጥፋት ካልተቻለ ደግሞ አንገቱን ደፍቶ ባሪያ እንዲሆን፣ ለዘመናት አንገቱን ደፍቶ እንዲኖር ለማድረግ ከፍተኛ እንቅስቃሴ እያደረገ እንደሆነ ጀግና የፋኖ የአማራ ተወላጅ የፋኖ ልጆች ሴቶች መካን ያልሆነች የአማራ እናት ወልዳ ያሳደገችውን ሂድና ተዋጋ እያለች ገፍታ ወደ በረሃ እየሰደደችው ትገኛለች። በዚህም ከፍተኛ ድል እየተገኘ እንደሆነ ለማወቅ ተችሏል። ለምሳሌ ዛሬ የአማራ ፋኖ በጎጃም በትናንትና ሁለት ማምሻውን የአገዛዙ ጦር ሰከላ ለሚገኘው ኃይሉ በርካታ ሰራዊት ትጥቅና ቀለብ በመጫን ከቲሊሊ ተነስቶ ወደ ሰከላ በመጓዝ ላይ እንዳለ ታሽፋ መገንጠያ ከተባለ ቦታ ላይ ሲደርስ እና ቲሊሊ የተነሳው የጠላት ኃይል ደግሞ ወደፊት በመምጣት ሽፋን ለመስጠት ውድድ ማታ ከተባለ ስፍራ ሲደርስ ሁለቱ ኃይሎች ከመገናኘታቸው በፊት የጊዮን እና የሰከላ ብርጌዶች ሰዎች ባደረሱበት ከባድ ምት ያሰበው ሳይሳካ በከፍተኛ ክሳራ ተመታትሮ ተመልሷል። በተደረገው ከባድ ትንቅንቅ በጠላት ኃይል ላይ አስራ ሁለት የሚበልጡ የተደመሰሰ ሲሆን ከአምስት በላይ ምርኮኛ ተገኝቷል። ከአስር በላይ የክላሽም እንዲሁም ከሁለት ሺህ በላይ የብሬን ጥይት፣ አምስት ሙሉ ሳጥን የድሽቃ ጥይት አሁን እጃቸው ላይ እንደገባ የደረሰ መረጃ ያመለክታል። ተቆጥሮ ያላለቀ በርካታ የክላሽ ጥይትም እንደዚሁ ከሰራዊቱ እጅ ተነጥቆ ለፋኖ ኃይሎች እጅ እንደገባ የደረሰኝ መረጃ ያመለክታል። በዚህ ውጊያ መሳይ የተደረገው ውጊያ የአገዛዝ ጦር በጨለማ ራሱን ተገም ማድረግ ፀሐይ ከገባ በኋላ እንቅስቃሴ ስላደረገ ምናልባትም የብተው የቆሰለው የተማረከውና የተገኘው ስንቅና ትጥቅ ሊጨምር እንደሚችል ያመላክታል። ይህ በእንዲህ እንዳለ የአድማ ብተና ኃይል የተመታውን የአብይ አህመድ ጦር ለማገዝ ከትልሊ ወደ ሀሽፋ የተንቀሳቀሰ ቢሆንም ውጊያው የተበላሸና ከአቅሙ በላይ በመሆኑ ወደ መጣበት ቲሊሊ ሊያፈገፍግ ችሏል። ውጊያው ፀሐይ ከገባ በኋላ የተካሄደ በመሆኑ ቅድም እንደጠቀስኩልህ በርካታ የሞትና የቁስለት መጠን ሊጨምር እንደሚችልም ከስፍራው የፋኖ ዘመቻ መኮንኖች ተናግረዋል። ይህ በእንዲህ እንዳለ ዛሬ ከሰዓት በኋላ በፍኖተ ሰላም ከተማ እና በዙሪያዋ በሚገኙ የገራይ የወዳንሽ እና መንዝ ቀበሌዎች ላይ ከፍተኛ ውጊያ እየተደረገ እንዳለና ውጊያው እስካሁን ድረስ እንዳልቆመና የተገኘው ድልና የ ያገኙት ምርኮ ሞትና የሰውና የሰብአዊና ቁሳዊ ክሳራዎችን ማወቅ እንዳልተቻለ ተመላክቷል። በጣም ነው የማመሰግነው። እንግዲህ መጨረሻው በሸዋ ያለውን የዘመቻ አንድነትን መረጃዎች ይሆናል። በሸዋ ምን አለ? በሸዋም እንዲሁ በርካታ አውደ ውጊያዎች ይፈጸሙ ውለዋል። ከእነዚህ መካከል ለተከታታይ ቀናት በዘመቻ አንድነት ሲሳተፍ የነሰነበተው የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ሀገር ማርያም ከሰም ወረዳ በኮርማሽ እና በአካባቢው በተንቀሳቀሰው የአገዛዙ ጥምር ጦር ላይ ለሶስት ተከታታይ ቀናት በወሰደው መብረቃዊ ጥቃት በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ክሳራ የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለ ማርያም ማሞ ብርጌድ ሚኒሊክ ሻለቃ አንደኛና ሁለተኛ ሻለቆች የተውጣጡ ኃይሎች በተሳተፉበት በዚህ ልዩ ኦፕሬሽን በዘንቦበር ንብጌ እና ታቀሰውን ኃይል በከፍተኛ ሁኔታ የተመታ ሲሆን የአገዛዙ መከላከያ አስራ አምስት ሚኒሻ ሰባት ለመግደል ችለዋል። በተጨማሪም አስራ ዘጠኝ የአገዛዙ መከላከያ ቁስለኛና ለጊዜው ቁጥሩ በውል ያልታወቀ ሚኒሻ ቁስለኛ ሆኗል። የአገዛዙ ጥምር ጦርም ዙ ሀያ ሶስት ቢኤም ሞርተርና የመሳሰሉትን በዘፈቀደም በመተኮስ በንጹሐን ዜጎች ላይ ሲወረውር ብሏል። በተለይም ኮርማሽ ከተማ ለተወሰነ ደቂቃ ገብቶ የነበረው የአብይ አህመድ ቡድን ፍርድ ቤት ጤና ተቋም ትምህርት ቤትና የግለሰቦችን ንብረት ዘርፎ ተመልሷል። በዚህ አይነቱ ልዩ በሆነ ኦፕሬሽን በአካባቢው የሚኖሩ አባት አርበኞች በንቃት የተሳተፉ ሲሆን፣ በአዋሳኝ የኦሮሚያ ክልል አምቡር አካባቢ የሚኖሩ አማራዎች ላይ ከፍተኛ ወከባ እየተፈጠረባቸው እንዳለ ይህ መረጃ እስከተጠናከረበት ጦርነቱም እንደቀጠለ ይገኛል ሲሉ የአካባቢው ምንጮቻችን አድርሰውናል። እንግዲህ የሸዋን ሪፖርት ባጭሩ ነው የሰማ ነው። በአጠቃላይ በአራቱም የአማራ ቀጠናዎች የሚደረገው የህልውና ተጋድሎ እንደቀጠለ ነው። ከመረጃዎቹ መረዳት የሚቻለው በነገ ዕለት መጋቢት 27 ቀን በባህር ዳር አገዛዙ የሀገራዊ ምክክር የአጀንዳ ማሰባሰብ መድረክ ያካሂዳል። እውነት ለመናገር በጣም አሳዛኝ ክስተት ነው። እንግዲህ የአማራ ፋኖ በጎጃም ሁሉም ቀጠናዎች ውስጥ ይህንን ጉዳይ በተመለከተ ምን አይነት አቋም እንደወሰደ መረጃውን እየጠበቅን እንገኛለን። ነገ ይካሄዳል የምክር ቤት የሀገራዊ ምክክር ኮሚሽኑ ኮሚሽነሮች መግለጫ ሰጥተዋል። ክልሉ ሰላም ያገኘ ክልሉ ሙሉ በሙሉ በአገዛዙ ቁጥጥር ስር ያለ እስኪመስል ድረስ እንዲህ አይነቱ ነገር በግጭት ውስጥ መከናወን እንደማይችል እንዲህ አይነቱ ምክክር በፍጹም በዚህ አይነት የሰላም እጦት ውስጥ ሊካሄድ እንደማይችል እየታወቀ የአገዛዙን የአብይ አህመድን ፍላጎት ለማሟላት ብለው ነገ በባህር ዳር ይህንኑ መድረክ ያዘጋጃሉ። ምናልባት በዚህ አንጻር ነገ ምን ሊፈጠር እንደሚችል አናቅም። እስካሁን ያለው ሁኔታ ግን አገዛዙ አሁንም ለአማራ ክልል በአጠቃላይ ለኢትዮጵያ መፍትሄ ለመስጠት ፍጹም ፍላጎት እንደሌለው የሚያሳይ ነው ማለት ይቻላል። እንደው በመጨረሻ ምን ማለት ይቻላል? መሳይ እንኳንስ በአገር ደረጃ ሰላሳና አርባ ሚሊዮን የሚሆንን ሕዝብ ወክሎ ውይይት ለማድረግ ይቅርና ልጅ ውሃ ለመጠጣት ተቀምጦ ምሳ ለመብላት እንኳን ሰላም ያስፈልገዋል። ሰላም ክልሉ ሰላም በሌለበት ሁኔታ ስልክ ሰላም እንዳለ አድርጎ የብልጽግና ፓርቲ ጉዳይ ለማስፈጸም የመጨረሻ ጉልበቱን ኃይሉን ተጠቅሞ አጠቃላይ ዲፕሎማሲያዊ ድል ብልጽግና ዲፕሎማሲያዊ ድል እንዲያገኝ በክልሉ ላይ ምንም አይነት የሰላም እጦት እንደሌለ፣ የዘር ጭፍጨፋ እየተካሄደ እንዳልሆነ፣ እነማን እንደሚሳተፉ ውዙ ባለመረጣቸው ሁኔታ በአሁኑ ሰዓት በየወረዳው ምናልባትም አንዳንድ ከተሞች ላይ በሄሊኮፍተር፣ በአውሮፕላን በከፍተኛ ወታደራዊ አጀብ ወደ ባህር ዳር ከተማ አስገብቶ ሊሆን ይችላል። ይሄ ግን አሁንም መታወቅ ያለበት ነገር በእንደዚህ አይነት ሁኔታ የክልሉን ሰላም አይደለም የወረዳ አንዲት ወረዳ ሰላም ማምጣት እንኳን አይቻልም።